ልጆችን የአብነት ትምህርት ማስተማር ለቤተ ክርስቲያን ተተኪ ትውልድ ከማፍራት ባሻገር ለሀገር ውጤታማ ዜጋ ማፍራት የሚያስችል መሆኑ ተገለጸ። ሰናይት ባንተ ተጨማሪ አላት። ልጆችን ወደ ቤተ ክርስቲያን መላክና የአብነት ትምህርት እንዲማሩ ማድረግ የነገ ተረካቢ ትውልድ ከማፍራት ባሻገር በራሳቸው ላይ ከፍተኛ ለውጥ የሚያመጣ መሆኑን ሊቃውንት ይናገራሉ። በመደበኛው የአስኳላ ትምህርት ውጤታማ የሆኑ ተማሪዎች አብዛኞቹ የቤተ ክርስቲያን ልጆች መሆናቸው ለዚህ ምስክር ነው የሚሉት መምህሩ ቤተ ክርስቲያን ሀገር ተረካቢ ትውልድ የማፍራት ስራን አጠንክራ እንደምትሰራ ተናግረዋል። ምዕመናን ልጆቻቸውን ያላኩት ልጆቻቸውን ወደ ቤተክርስቲያን እንዲልኩ ነው። አሁን ደስ የሚለው በየአድባራቱና ገዳማቱ የሚታየው የአብነት ትምህርት በጣም እየተሰጠ ነው የሚገኘው። ልጆቻቸውን ያላኩ ምእመናን ልጆቻቸውን እንዲልኩና ለዘመናዊ ትምህርትም ይጠቅማቸዋል። ልክ የተክሲያኑን ትምህርት እየተማሩ ያሉ ልጆች ሁሉም ጥሩ ነጥብ እያመጡ ነው ያሉት፣ ጥሩ ውጤታማ እየሆኑ ነው ያሉት። ይህ የአብነቱ ትምህርት ቤት ትምህርት ለዘመናዊ ትምህርት ይጠቅማል። አያይዘውም ወላጆች ብቻቸውን ልጆች ለማሳደግ ከሚደክሙ ይልቅ ለቤተ ክርስቲያን በመስጠት በሁለት ዘርፍ የተሳለና ስነ ምግባር ያለው ትውልድ ማፍራት እንዳለባቸው መክረዋል። ብቻቸውን በማሳደግ ወላጆች እንዳይጨነቁ ቤተ ክርስቲያን ቀርጻ ስለምታሳድጋቸው ልጆቻቸውን ልከዋቸው በሁለቱም የተሳሉ እንዲሆኑ፣ በአለማዊውም ትምህርት በመንፈሳዊም ትምህርት ምእመናን ልጆቻቸውን እንዲልኩ ነው የማሳስበው።